ጤና ይስጥልን። ጠበቃ እንዳርቤ ካሴ ነኝ። በህፃናት ላይ ስለሚፈጸሙ ወንጀሎች ህገነት ከመረጃ ላይ አካፍላችሁ ህፃናት በአካላቸው ያለመጠንከርና በአእምሯቸው ለጋነት የተነሳ ራሳቸውን በራሳቸው ለመምራት የማይችል በመሆናቸው የሌሎች ድጋፍና ጥበቃ ያስፈልጋቸዋል። ስለሆነም ህፃናት የተሟላ ስብዕና እንዲኖራቸው እንዲሁም ለጉዳት ሳይዳረጉ እንዲያድጉ ልዩ ጥበቃና እንክብካቤ ማግኘት የሚያስችላቸው የህግ ማዕቀፍና ከለላ ሊሰጣቸው ይገባል። የህፃናቱን መብትና ደንን ለመጠበቅ ትኩረት የሰጡ የተለያዩ ዓለም አቀፍና አህጉራዊ የህግ ማዕቀፎች ወጥተው ተግባራዊ እየተደረጉ ይገኛል። አገራችንም እነዚህን ዓለም አቀፍና አህጉራዊ የህግ ድንጋጌዎችን ተቀብላ ከማጽደቋም ባሻገር በህገ መንግስት በተሻሻለ የቤተሰብ በወንጀል ህግ ውስጥ በርካታ ድንጋጌዎች ተካተዋል። ሆኖም እነዚህ ህጎች በመተላለፍ በህፃናት ላይ ወንጀሎች ይፈጸማሉ። ህጻን የሚለው ቃል ማህበራዊ ትርጉም እንደ የማህበረሰቡ አኗኗር ባህላዊ ሁኔታ የሚለይ ሊሆን ይችላል። ህፃናት በየትኛውም ማህበረሰብ ውስጥ ተገቢውን የህግ ከለላ ማግኘት ይቻላቸው ዘንድ በዓለም አቀፍም ሆነ በሀገራችን የህግ ማቀፎች ሰፍረው ጥቅም ላይ የዋሉ ትርጓሚዎች ያሉ ሲሆን ከነዚህም ውስጥ በተባበሩት መንግስታት የህፃናት መብቶች ስምምነት የአፍሪካ የህፃናት መብቶችና ደህንነት ቻርተር፣ በኢትዮጵያ የተሻሻለ ቤተሰብ ህግ፣ በሰው የመነገድና ሰውን በህገ ወጥ መንገድ ድንበር የማሻገር ወንጀልን ለመከላከልና ለመቆጣጠር በወጣዎች መሰረት ህፃን ማለት እድሜው ከ18 ዓመት በታች የሆነ ማንኛውም ሰው ነው በማለት ትርጉም ተሰጥቶታል። የኢትዮጵያ ወንጀል ህግ የወንጀል ኃላፊነት ያለባቸውን ሰዎች ለመለየት ለአካለ መጠን ያልደረሱ በማለት በእድሜ ከፋፍሎ ያስቀመጠ ቢሆንም ህፃን ወይም አካለ መጠን ያልደረሰ የሚለውን ትርጉም ያላስቀመጠ በመሆኑ ከላይ የተጠቀሱትን ዓለም አቀፍና የሀገር ውስጥ የህግ ድንጋጌዎችን መጠቀም ተገቢ ነው። ከዚህ መነሻነት በወንጀል ህጉም ቢሆን ህፃን የሚለው ትርጉም 18 ዓመት ያልሞላው ለአካለ መጠን ያልደረሰ ሰው ማለት መሆኑን መረዳት ያስፈልጋል። እንደ አውሮፓውያን አቆጣጠር 1989 በጸደቀው ዓለም አቀፍ የህፃናት መብት ስምምነት እንደተደነገገው እንደተደነገገው ህፃኑ በወላጆቹ ወይም በህጋዊ ሳዳሪዎቹ ወይም በማንኛውም ሌላ ሰው ስር በሚገኝበት ጊዜ ማናቸውም አይነት አካላዊና አእምራዊ ጥቃት፣ በደል፣ ጭቆና፣ ግድለሽ ወይም ቸልተኛ አያያዝ፣ ማንገላታት ወይም ብዝበዛና የወሲብ ጥቃት እንዳይደርስባቸው አባል ሀገራት ተገቢ የሆኑ ህጋዊ፣ አስተዳደራዊ፣ ማህበራዊና ትምህርታዊ እርምጃዎችን ይወስዳሉ በማለት አስቀምጦታል። በሌሎች ሰዎች ላይ የሚፈጸሙ ወንጀሎች የተመለከቱ የህግ ድንጋጌዎች ለህፃናት እንደ ማንኛውም ሰው ተፈጻሚ የሚሆኑ ሲሆን የሀገራችን የወንጀል ህግ በልዩ ሁኔታ በህፃናት ላይ ጥቃት በማድረስ ከሚፈጸሙ ልጆች ውስጥ በሰው ህይወት ላይ የሚፈጸሙ ወንጀሎች፣ ህፃንን መግደል፣ በጎጅ ልማዳዊ ድርጊቶች አማካኝነት በእርግዝና ሴቶችና ህፃን ላይ ጉዳት ማድረስ፣ የሰውን ህይወት አካል ወይም ጤንነት ለአደጋ በማጋለጥ የሚፈጸሙ ወንጀሎች፣ ሰውን ለአደጋ ማጋለጥ ወይም መተው፣ በጤናው በድሜው በሁኔታ ወይም በማናቸውም ሌላ ምክንያት ራሱን ለመጠበቅ የማይቸውለ ሌላ ሰው ለአካለ መጠን ያደርሱ ልጆችን መጉዳት ጽሑፉ፣ የተወሰደው መጠነኛ ማስተካከያ የተደረገበት ከፍትህ ሚኒስቴር ገጽ ነው። አመሰግናለሁ።